የጂኤም ፈርኒቸር የሆነውን የመመገቢያ ጠረጴዛ ከስድስት ክላሲክ ወንበሮች ጋር ልንሸልሙ ነው። በዚህ ፕሮግራም ውስጥ የተካተቱ ሶስት ጥያቄዎች አሉ። የሶስቱንም ጥያቄ ትክክለኛ መልስ ለመመለስ በ9355 በአጭር የጽሑፍ መልእክት ዋይቲኤስን በማስገባት አንድ ላይ በመላክ ነው። መልካም እድል። ምን ነው? ማሌት ማሌት የምትይው ሰው በረሃብ አለቀ ያዝ

እኛም ብላችሁ እዚህ መታችሁ ደግሞ እ እያያችሁን ለምታበረታቱን ሁሉ እንኳን ለብርሃነ ትንሣኤው ለፋሲካው በሰላም አደረሳችሁ። ይሆላለ ሰራችልኝ ሰራችልኝ ሰራችልኝ ሰራችልኝ

ና ክብርት ተመልካቾች ትዕግስት ግርማ ነኝ። እነሆ ሰከላት ተጀምሯል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በዓሉ የሰላም የደስታ፣ የፍቅር ይሆንላችሁ። ያለን ለሌለን፣ የምናይበት ከሌለን ጋር በጋራ የምናርግበት፣ ተጋርተን የምንበላበት በዓል ያድርግልን። ኢትዮጵያን ሰላም ያድርግልን። ቆንጆ ቆይታ አብረን እንቆያለን። ዛሬ ዩኒቲ ባንድም አለ እዚህ፣ የታደሙ ወጣት ከያንያኖች አሉ፣ እኔ ያለው እንግዶች አሉ። ይርዳው ሌለ ከሰከላ ቶክሾ ጋር ከቆያችሁ ደግሞ ዛሬም የምጠይቃችሁ ጥያቄ አለ። ማን ነው የሚሸለመው? በሽልማት ለመንበሽበሽ አብራችሁ መቆየት ብቻ ነው ከእናንተ የሚጠበቀው። ዛሬም እናንበሸብሻችኋለን። የትንሣኤ ስጦታችን ወደ እናንተ ጋር ማቅረብ እንቀጥላለን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ደኝአሁን ጨረሻለሁ። እንግዲህ በያላችሁበት መልካም ቆይታ እንዲሆንላቸው እመኛለሁ። ዛሬም እንግዲህ እዚህ ጋር ወጣት የነብርጣት የሚባሉ ልጆች አብሮኝ አሉ። ልታደንቁኝ ስለመጣችሁ አብራችሁኝ ስለሆናችሁ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ስለዚህ ወደ ዋናው ቅድም እንደነገርኳችሁ ይርዳው አለ፣ ማህሌት ሰለሞን አለች፣ ማሂ ማለች እኮ በነገራችን ላይ። ማሂ ዛሬ ቆንጆ ቆይታ። ዩኒቲ ባንድ እዚህ አለ፣ ይርዳው አለ። ይርዳው እና ዩኒቲ ባንድ ከተገናኙ ሊፈጠር የሚችለውን አስቡ። ማሂ እዚህ ላይ ስትጨመርበት፣ እናንተ እዚህ ላይ ስትገቡበት፣ የዓባይ ሽልማቶች እዚህ ላይ ሲያንበሸብሸን አስባችሁታ። ትንሣኤው እንዴት ወደ ላይ እያለ እንደሆነ በነገራቸው ሳትነግራቸው የማንቀነስ ላይ አሸንፌ ከዛ ነው ቀጥታ ወደዚህ የገባት። አሸንፌ መጀመሪያ ሙዚቃ የምጋብዛችሁ ይመስለኛል። አዋሏ ሙዚቃን ምትጋብዙልኝ? በጣም አሪፍ። ወደ ሙዚቃ ከመጋበዜ በፊት እኔ የምችን ቦታ ከመልቀቄ በፊት ትጅና እናንተ ከተገናኛችሁ የምጠይቁን ጥያቄ አለ ወይስ ቀጥታ ወደ ሙዚቃው እንሂድ? ነበረ እጇ እንደዚህ እያልሽ ጀመረችው። እናት እንደዚህ አልበር እንዳሞራ ሰው አርጎ ፈጥሮኛል። እሺ ትጂዬ፣ በዚህ አጋጣሚ ስላገኘሁሽ ስላየሁሽ በጣም ደስ ብሎኛል። እንኳን ለፋሲካ በዓል በሰላም አደረሰሽ። እና እኔ ልጠይቅሽ የምፈልገው ጥያቄ ምን መሰለሽ? ከቤተሰብሽም ሊሆን ይችላል፣ ከጓደኞችሽ ወይንም ከምታደንቂያቸው ሰዎችም ሊሆን ይችላል ለፋሲካ በዓል እንኳን አደረሳችሁ መልእክት የምታስተላልፊለት አንድ ሰው አባቴ የምወድ መኩሪያዬ ክንዴ፣ አንተ በመኖርህ ደስተኛ ነኝ። እንኳን ለትንሳኤው በዓል በሰላም አደረሰ። ኑርልኝ፣ ረጅም እድሜ ኑርልኝ። በደንብ ልጡርህ ላስደስትህ አመሰግናለ መሰግናለእ ሌላስ እኔ ስላገኘዎች በጣም ደስ ውለኛል። አመሰግንለ በጣም እል ለአብይ ፋሲካ እንኳን በሰላም አደረስ ብክብላ አንድ ታወራ የፋሲካ በዓል ከኢትዮጵያና ከእስራኤል ውጪ የግድ በዓሉን የ ብታሳልፊ ብትባይ የት ያለች? ከኢትዮጵያና ከእስራኤል ውጭ ምን? ከነሱ ውጭ ወደ ውጭ ነው እንጂ እኮ የት የግድ፣ የት ሀገር ከሁለቱ ውጭ ብለሽኝ፣ በቃ ምናልባት ግሪክ ልል ይችላል፣ ምናልባት ግሪክ። በርና መስኮት ዘግቶ ጉጭ ማለት በጣም አሪፍ። ቲጂ በመጀመሪያ እንኳን አደረሰሽ። በመቀጠል የእኔ ጥያቄ ደግሞ በሀገራችን ውስጥ ካሉት ኮሚዲያኖች መካከል በጣም የምትወዱ ኮሚዲያን ማን ነው? መምረጥ ግዴታ ነው። ምንድን ነው በፋሲካ ማስጨነቅ ግዴታ ነው ፍልፍሉ በጣም ያስቀኛል የእውነት እኔ ዩቲዩብ ላይ አብሬው ሆኜ ነበርና በየማያስቅ ነገር በየሲሬስ ጥያቄዎች ይሄጄ ከእሱ ጋር ኢንተር ያደረግኩ ማለትነው የእውነት መራቸው እዚ ጋር ታመሚ በጣም ያስቀኛል። በየአንዳንዱ ብላችሁ ብታስቡ ጥርስ የማያስከድ ነው ለእኔ አንድ። እንደገና ደግሞ የዓባይ ቲቪ ባልደረባዬ ነው አደለም እንዴ? ስለዚህ ፍልፍሉን ባልመርጥ ነው። እኔ ራሴ ጥያቄ ቲጅዬ እንኳን አደረሰሽ ለፋሲካ በዓል። ጥያቄ አለኝ። በቀን ውስጥ ሳታረጊያቸው የማትያቸው ሶስት ነገሮች፣ በቃ ሳታረጊያቸው መዋል የማትችያቸው ነገሮች። ያው የመጀመሪያው የሰማይ ምድር አምላክን ማመስገን ግዴታዊ ነው ግዴታዊ ብቻ ሳይሆን ስላደረገልኝም ስላላረገልኝም ነገር ሳላመሰግነው መዋል አልፈልግም። አይኔ ገና ሲገለጥ እሱ እንቅልፍ ሳይተኛ አይኖቹ እንቅልፍ ሳያዩንን የሚጠብቀኝ እረኛዬን መጀመሪያ አመሰግናለሁ። ከዛ ቀጥዬ ያው መኪና መንዳትም በሁሌ አንድ ጋር ግረኝ ምክንያቱም ይ በቀን ሳላረጋቸው ማሉላቸው አንደኛው። ሌላው ደግሞ መኪና መንዳት ነው። ከዛ ልጆቼ ማድረስና መመለስ የልጆቼ ሹፌር ነኝ። ሶስት ነገሮች ግዴታ ብኝ በስተቀር ምተዋቸው አይደለም። በቃ ልጆችም የስላሴ የሰጠኝ አደራዎች አደሉም። ስለዚህ እነሱን ከአቅሜ በላይ ካልሆነ ምናልባት እዚህ ቀረጻ ሲኖረኝ ካልሆነ በስተቀር ጠዋት ማድረስ መሳሳት፣ መመለስ ግዴታ ናቸው። በቃ ግዴታ ነ ድረስ በቃ አብሬ ማውራት ፈልጋለሁ ከትምህርት ሲወጣ ያለው ነገር ማውራት ሰው ወስዳቸው በመንፈሳዊ ነገር እየሞላኋቸው ትረካ እያዳመጠን መሄድ ምናምን እነዚህ እነዚህ ነገሮችን በቃ እነዚህ ስለምናፈቃቸው የግድ የማደርጋቸው ናቸው። የስ መልሻለሁ። በነገራችን ነው እኔ አመሰግናለሁ፣ አመሰግናለሁ። ጥሩ የእናትነት አሪ ያለሽ ለሁላችን የሚገባ ነገር ስላለሽ እናመሰግናለን። የፋሲካ በዓልን በማስመልከት አንድ ዘፈን እንድዘፍኝልን እፈልጋለሁ። እፋልጉኝ ወን ሲሆነ አጡ ሲሆነ ግስት አዋጡ የማውቃቸው ሊመጡ ብኝ ይችላሉ። በጣም ያኮራኛል ሁሌ ስለምለው ነው ኢትዮጵያ፣ ሁሌ ስለምለው ሌላስ ሌላ የሽምበራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትሳለኝ አገሬ፣ የሽምበራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትሳለኝ አገሬ ትዝ አለኝ ዳገት ቁርቁለቱን ትዝ አለኝ ስንበጣ ስንወርድ ትዝ አለኝ ስንበጣ ስንወርድ ትዝ አለኝ ጉልል ባለ ሜዳ ትዝ አለኝ ላሞች ስናግድ ትዝ አለኝ ከብቶች ስናግድ ትዝ አለኝ ያሁሉ ቀረና ትዝ አለኝ ቆም ነገር መጣና ትዝ አለኝ ቆም ነገር መጣና ትዝ አለኝ ትምህርት ቤት ገባ አሁን እናጥና ትዝ አለኝ ፊደል እናጥና። የመመገቢያ ጠረጴዛ ከስድስት ክላሲክ ወንበር ጋር የሚያሸልም ጥያቄ ቁጥር አንድ። አሁን መግቢያ ላይ ከተመልካች የደረሰን ጥያቄ አለ። የመጀመሪያው ጥያቄ ነው። ለበዓል እንኳን አደረሳችሁ ብቲ አንድ ሰው ብቻ በይ ብቲ ማንንት ያለች ተብዬ ነበር። እኔ ምን ብዬ መለስኩኝ? ኤ አባቴን፣ ቢ እናቴን፣ ሲ ባለቤቴን። ማንን ነበር ያልኩት? ቆይ ቆይ ቆይ ቆይ፣ አሁን መልስ መስጠት አይቻልም። ከዚህ ቀጥሎ የምንለቅላችሁ ሌላ ቪዲዮ አለ። እሱን ቪዲዮ አይታችሁ ደግሞ የምንጠይቃችሁ ጥያቄ ስላለ ከእሱ ጋር አብራችሁ ነው የምትመልሱልን። ሁለት ጥያቄ ገና ይቀረናል። የሀገሬ ውበት እጅግ ደስ ያሰኛል። የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ በጣም ያኮራኛል። ኢትዮጵያዊነቴ

የሀገሬ ውበት እጅግ ደስ ያሰኛል፣ የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ በጣም ያኮራኛል። ኢትዮጵያዊነቴ

እና ስላገኞች በቅድሚያ ደስ ብሎኛል። እንኳን አደረሰስ። እና ለመላው የኦርቶዶክስና የመላው የክርስትና እምነት ተከታይ የሆነ እንኳን ለብርሃነ ትንሣኤው አደረሳችሁ ማለት እፈልጋለሁ። ለቤተሰብና ለሁሉም ማለት ነው። አንድ ግጥም አቀርባለሁ። እንደሱ ካሾኮሾክ አልሰማሽም ጮክ ካልሽ ነው የምሰማ በቀለም ተለከፍኩ ብዕርን ጨብጬ ሌት ሞነጭራለሁ በነጭ ሌጣ ወረቀት ሳፈጣ አድራለሁ እድሜ ሳይገድበኝ ዘመን ሳያገደኝ ድብቁ ጥበቤ በቃላት አከመኝ እብድናት ይሉኛል ገና ጨርቄን ሳልጠል ሰው በቀጀት አልጋቅ ተኝቶ ሲንከባለል ከነኔ በቀለም አይኔ ቁለጨለጫል በፊደል ተለከፍኩ በብዕር ተለከፍኩ በልቤ አዳራሽ ላይ ገዳይ ፍቅር እያደንኩ። ሁለት እግር ለመቆም በአንዱ እያነከስኩ ነገን ከማይበት ከህልሜ ጋር ታገልኩ በጠበበችው በርቅ እጀት እያሾለኩ ነፍስን በሚመጥቅ በብዕር ተለከፍኩ መጋኛ ነው ይላሉ ሌትስጽፍ ማንጋቴ በጽንነቱ ጅንብር ዝንብር ሳላሰማ ኮቴ ህመም ካደቆ ሰው ከሰባራ አንገቴ ከቁሩም ከውርጩም አውሪው ነው ውጋቴ ነጭ ደሜን መርዙ የገባው ባጥንቴ መጋኛው አ አልመታኝ እብድም አይደለሁም። ትንሽ አምቦብኝ የብዕሬን ቀለም ጨለለሽ ተባልኩኝ እኔ እሱን ሳስታም ጎርሼ ለማደር ማሳወን ስቃርም ባሉ ባልታ ከተቡት ሀሜት የማያውቀውን ስም እያንቦራጨቁት የብዕሬን ቀለም እኔ ጆሮ ገባ ተሽከርክሮ ባለ አመሰግናለሁ። ቃሊቲ ድረስ ግጥምሽን ይዘሽልኝ ስለመጣሽ ከልብ ነው የማመሰግነው። እኔማ አመሰግናለሁ። በነገራችን ላይ ገጣሚ ብቻ ቢሆንም መጽሐፍ ሶስት መድበል አለኝ ለማሳተም ያሰብኩትና ለው ያሳተምኩት ገና ላሳተም ያሰብኩት ሶስት መድበል አለኝ። አስራ አምስት አመት ፈስቷል። በህፃንነት ነው መጽሐፍ የጀመርኩት። እስቲ ለሁን አስራ አምስት አመት ሆኖታል። ግን አስራ አምስት አመት በሙሉ ግን ማለት እንዲህ ሚዲያ ላይ ምናምን እንትን ሳይ መጽሐፉንም ሳላሳተም ቆይቷል እና ያንን የመጀመሪያው በቃ ኦልሬዲ አልቋል ዲዛይን ተሰርቶ ሊያውት ሁሉ ነገር አልቆ ኦሬዲ በቃ ህትመት ብቻ ነው መግባት እንትን የሚለውና፣ ስፖንሰር እየፈለግኩ ነው። በዚህ አጋጣሚ ስፖንሰር ካገኘው የመጀመሪያውን መድብል ባሳትም፣ ያው በሁለት እግር መቆም ማለት ያደለ፣ ቀጣዩን ደግሞ በራሴ እንተናላለሁ ማለት ነው። ተመልካቾች እንግዲህ ይችን ወጣት የ15 አመት የፈጀ መድብሎችን አዘጋጅታለች። የመጀመሪያውን እትማን ልትጨርስ፣ ኦሬዲ ጨርሳ አስቀምጣለች። እሷን ማግኘት እንፈልጋለን፣ መርዳት እንፈልጋለን፣ ስፖንሰር መሆን እንፈልጋለን የምትሉ ካላችሁ በዓባይ ቲቪ አድራሻችን እሷን ማግኘት ትችላላችሁ። አብራቿት ብትሆኑና ደግሞ በሁለት እግሯ እንድትቆም ብናደርጋት ደስቷን ብናሳያት ደስ ይለኛል። መርዳት የፈለጋችሁ በሙሉ ዓባይ ቲቪ በዓባይ ቲቪ አድራሻ እሷን ማግኘት ትችላላችሁ ማለት ነው። ከልብ እናመሰግናለን። እንግዲህ ተመልካቾቼ ከታዳሚዎች ጋር የነበረኝ ቆይታ ይህንን ቢመስልም በቀጥታ የምወስዳችሁ ወደ ይርዳው ጤና ኢንተርቪ ሳይሆን ሙዚቃ ነው። ዩኒቲ ባንድ እየጠበቀን ነው። የይርዳው ጤናውን ቆንጆ ሙዚቃ ካየን ከተጫወትን በኋላ እኔ መሀል ገብቼ ነካ ነካ ማድረግ የሚቀር አይመስለኝም። ዝም ብዬ የሳሰበው አይደለም ዝም ብዬ የምቀመጥ ይመስላችኋል? የሚመስለው የሚመስለው የማይመሳስለው ለማንኛውም ተመልካቾች በቀጥታ የምንወስዳችሁ ወደ ይርዳው ጤና ሙዚቃ ነው። በሙዚቃው ፈታ ዘና በሉ። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ አደረሰን። መልካም በዓል። ይህ የሰከላ ቶክ ሾው ልዩ የበዓል ዝግጅት ነው። ወደ ወደ ይርዳው በቀራንዮ ላይ ታየ ታየ